ሰላም ወረህመቱላሂ ወበረካቱ። ድህና የተከበራችሁ ድህና ተከበራችሁ፣ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር አልሰላም ነው። አልሐምዱሊላህ እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ጁመአን ከባሌ ተከስቻለሁ። አልሐምዱሊላህ ረብል ዓለሚን ጉርማሽ አለ በርካታ ዓመት ነን፣ ግን አብረን ከሰራን በጣም ቆይተናል ማለት ነው። ዛሬ ጁመአን ፏፏቴ እያልን ነው። እንግዲህ እላችኋለሁ ጋሼን ተዋውቆት የረሳችሁት ማለት ነው። የምታውቁት ታውቃላችሁ

እንገናኛለን ብዬ አስባለሁ። ዛሬ እንግዲህ ጁማ ነው። ጁማ ሰግደን አሁን ቡና ልንጠጣ ነው። ስለዚህ ያን ያህል ወሬ ምናምን ማብዛበት ቀን ላይሆን ይችላል። ቀጣይ ግን ራሴን አፕዴት አድርጌ እንዴት ምን መስራት አለብኝ ለዚህ ለተመልካች ምን ማስደመም አለብኝ የሚለውን ፈጣጭ ጭምር የታከለበት ቪዲዮ ይዘን እንቀርባለን እና ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ እንግዲህ እኛንም እንድንበጣ ልጅቷንም እንድናበረታታ ለ ዩቱብ ያላት ፍላጎት በጣም ከፍ ያለ ነው እና ስለዚህ እናንተ ላይክም፣ ሼርም ሳብስክራይብም በጣም ወሳኝ እና አስፈላጊ ስለሆነ ይህም በማድረግ ትተባበሩ ዘንድ ትጠይቃላችሁ ማለት ነው። እናመሰግናለን። አሁን እንግዲህ ወደ ቡናዬ ልገባ ነው። እግማ ለው ትጋብ ገብቶ የተቸገረውን ሁሉ አላህ የፈረደው የታመመውን አላህ ሀይል ስለው፣ የሞተውን አላህ ይማረው። እንግዲህ አላህ ደግሞ ለአንቺ የተሻለውን ሀላል የሆነውን ርዝቅ፣ የተቸገረው የሚረዳበት፣ የታመመው የሚጠየቅበት፣ የታሰረ የሚጠየቅበት፣ የቲም የምናበላበት፣ የምታፈጣበት፣ ሰፊ የሆነውን ሀብት ከአላህ ከራህመቱ ዛቅ አድርጎ ከማይጎልበት ይስጠን።

ምን ጥሩ ጡር መሰላችሁ የቀጠለውና ተሆኑ አልመርቅም የምርቅይ እንዳላከስር እያለ ማለት ነው። ግን የሚገርማቸው የቡና አልቀጠነው ወፍር ነው እያውታንሳለች እንጂ ማለት ነው። ደግሞ ቪዲዮ ላይ የግራ ምነካካ ነው የሚመስለው እና ላይክ ሼር ሰብስክራይብ አድርጎ ኢንሻላህ ከእንግዲህ ከውዱ ባሌ ጋር በአዲስ ቪዲዮ እመጣለሁ። ማሻላህ እያላችሁ ማለት ነው። ያው እንግዲህ ባሌ ናፍቆኝ ነበር በቪዲዮ ነው ዛሬ እንግዲህ ያለ እና ነው። በነገራችን ላይ ኢንሻአላህ ከዚህ በኋላ በአዲስ ቪዲዮ እንመጣለን። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። ሸር ደግሞ አትንፈጉ፣ እውነቴን ነው። አይከፈልበትም ። ላይክም አድርጉኝ፣ ሸርም አድርጉኝ፣ ሰብስክራይብም አድርጉኝ። አረ ተው ግን ተው። እና እንደዛ ነው እላችኋለሁ። ብቻ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።